የዕለት ሐሙስ ረፋድ ጥንቅራችን ነው ከሁሉ አስቀድመን ቆይታችን ከኛ ጋር እንድታደርጉ አክብሮታዊ ግብዣችንን እያቀረብን ወደ ዝርዝር የዕለቱ መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እናስተዋውቅ። ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ ጉዞ በማድረግ በፈረንሳይ ጣሊያንና ጀርመን ቆይታ የሚያደርጉ መሆኑን ከሰዓታት በፊት የወጡት መረጃዎች አመላክተዋል። ይህንኑ የጠቅላይ ሚኒስትሩን ጉዞ በተመለከተ እስካሁን ባለ ሁኔታ በይፋ የተባለ ነገር ባይኖርም፣ ይሁንና መረጃዎቹ ከወደ አውሮፓ ይፋ ሆነዋል። ጥንቅራችን ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። የቀድሞ የትግራይ ክልል ፕሬዝዳንት የነበሩት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በርካቶችን ካነጋገረው ቃለ ምልልሳቸው በኋላ ትላንት ምሽቱን በተሰራጨ አዲስ ቃለ ምልልስ ተመልሰዋል። ቃለ ምልልሱ ከፕሪቶሪያ ስምምነት ዋና ተደራዳሪዎች አንዱ ከሆኑት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል አምባሳደር ሬድዋን ሁሴን ጋር በጋራ በመሆን የተደረገ ነው። ሁለቱ የፕሪቶሪያ የሰላም ንግግር ተደራዳሪዎች ምን አሉ? ጥንቅራችን ምላሽ አለሁ። ቆይታችሁን ከእኛ ጋር እንድታደርጉ የድጋሚ አክብሮታዊ ግብዣችን ነው። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የጥንቅራችን መረጃዎችን እንድትከታተሉ እያሳሰብን አሁን በቀጥታ ወደ ዝርዝር መረጃዎቻችንን ውሰዳችሁ። ጠቅላይ ወደ ፈረንሳይ፣ ጀርመን እና ጣሊያን ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ የሚያመሩ መሆኑ ታወቀ። የመረጃው ምንጭ የሆነው አፍሪካ ኢንተለጀንስ ባሰራጨው ዘገባ እንዳመለከተው ከሆነ ጠቅላይ ሚኒስትሩ በዚህ የአውሮፓ ጉብኝታቸው መዳረሻቸውን ፈረንሳይ፣ ጣሊያን እና ጀርመን ያደርጋሉ። የመጀመሪያ የጠቅላይ ሚኒስትር አብይ አህመድ መዳረሻ ፈረንሳይ መሆኗ የተመለከተ ሲሆን ከዚያም በፓሪስ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር የሚመክሩ መሆኑን ይኸው የአፍሪካን ኢንቴሊጀንስ ዘገባ አመላክቷል። የጠቅላይ ሚኒስትሩ የአውሮፓ ጉዞን በተመለከተ ምንም አይነት ዝርዝር መረጃ የወጣበት ሁኔታ እንደሌለም ዘገባው አክሎ አመልክቷል። ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ጥቅምት ወር ላይ 2011 ወይም በፈረንጆቹ አቆጣጠር 2019 ወደ ፈረንሳይ አምርተው የነበረ መሆኑ የሚታወስ ሲሆን የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንም ለሁለት ጊዜያት ያህል ወደ ኢትዮጵያ አምርተዋል። ማክሮን በአውሮፓውያኑ አቆጣጠር በ2019 በኢትዮጵያ ባደረጉት ጉብኝት ፈረንሳይ ላሊበላ ውቅር አብያተ ክርስቲያናትን መልሶ ለማቋቋም የሀገራቸውን ድጋፍ ከማሳወቃቸውን በተጨማሪ ለብሔራዊ መንግስት ውድሳት ድጋፍንም ሀገራቸው ፈረንሳይ ድጋፍ ያደረገች መሆኗን አስታውቀዋል። ፈረንሳይ ኢትዮጵያ መንግስት በባህር ኃይል ማቋቋም ስራዎች ውስጥ ያለውን እንቅስቃሴ ድጋፍ በምታደርግበት ሁኔታ ላይ ሲመከርም እንደነበር መረጃዎች ያመለክታሉ። ሆኖም እስካሁን ባለው ሁኔታ ጥረቱ ምን ደረጃ ላይ እንደደረሰ በግልጽ የታወቀ ነገር የለም። እስካሁን ድረስ ይፋ ያልሆነ የጠቅላይ ሚኒስትሩ የአውሮፓ ጉዞ ዓላማ ምን እንደሆነ ግን ምንም አይነት የወጣ መረጃ የለም። በቀጣይ መረጃችን ከኤርትራ የተለቀቀው አነጋጋሪ ቪዲዮ ከሰሞኑ ሁለት በነ ደብረ ጽዮን የሚመራው የህወሓት አንጃን የሚደግፉ አክቲቪስቶች ወደ አስመራ ማቅነታቸው ይታወሳል። ይህ ድርጊትም ብዙ መነጋገሪያ ሆኖ ሰንብቷል። አንደኛው የህወሓት ክንፍ ከኤርትራ ጋር በግልጽ እየሰራ ለመሆኑ እንደ ማሳያ ተደርጎም ሲቀርብ ነበር። አብሮ የመስራት ፍላጎቱ በትግራይ ከሚንቀሳቀሰው የህወሓት ክንፍ ብቻ ሳይሆን ከኤርትራን በኩል ለመሆኑ ማሳያ ተደርጎ ሲቀርብ እንደነበር ይታወሳል። ወደ አስመራ ያቀኑት ጋዜጠኛ ስታንሊ ገብረስላሴና ና ናትናኤል አስመላሽ በአስመራ ከተማ ሲጨፍር የሚያሳይ አነጋጋሪ ምስል በኤርትራ ድረገጾች ተለቋል። አትደንግጡ ገና ብዙ አለ ሲል ቪዲዮውን ያጋራው ከኤርትራ ደህንነት ሰዎች ጋር ትስስር አለው ተብሎ የሚታመነው ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የተሰኘ የፌስቡክ ገጽ ነው። ይህንኑ ቪዲዮም ከስታሊን ጋር ወደ አስመራ ያቀናው ናትናኤል አስመላሽን በተመሳሳይ በፌስቡክ ገጹ አጋርቶታል። ናትናኤል አስመላሽ በዚ ቪዲዮ ስር የአስመራ ወንድሞቻችንን መቀሌ ውስጥ ትመጡ ከዚህ በደመቀ መልኩ እንቀበላቸዋለን ሲል አስፍሯል። በተጨማሪም ወደ አስመራ መሄድ የሚፈልግ ሁሉ መንገዱ ክፍት ነው ሲል መልእክቱን አስቀምጧል። የምስል በርካታ መልእክቶችን ያስተላለፈ ነው እየተባለ ነው። ኤርትራ ሰላሳ አራተኛውን የነጻነት በዓሏን ከሁለት ቀን በኋላ የምታከብር ሲሆን በበዓሉ ላይ በዚህ ጉዳይ አንዳች መልእክት ሊተላለፍ ይችላል ተብሎ ይጠበቃል የኤርትራ መንግስት ደጋፊ የሆነ የማህበራዊ ትስስር ገጾች የህወሓት አንደኛውን አንጃ ና የኤርትራን ግንኙነት አወድሶ እየጻፉ ሲሆን ይህ ግንኙነት ትግራይ ውስጥ አዲስ ግጭትን እንዳይወልድ የሰጉ ግን ብዙ ናቸው የትግራይ ነጻነት ፓርቲ ከቀናት በፊት ባወጣው መግለጫ የህወሓት አንደኛው አንጃ ከኤርትራ ጋር አብረው እየሰራ መሆኑን አረጋግጫለሁ ማለቱ ይታወቃል ፓርቲው ይህ ግንኙነት በትግራይ ሌላ ግጭት እንዲቀሰቀስ ምክንያት ሊሆን ይችላል ሲል ማስጠንቀቁም የሚታወስ ነው ጌታቸው ረዳን በተደጋጋሚ በሰጡት ማብራሪያ ከኤርትራ ጋር አብረን መስራት አለብን የሚል አንጃ እንዳለ ሲናገሩ ቆይተዋል። ጌታቸው ጉዳዩ ከወርቅ ንግድ ጋር ጭምር የተያያዘ እንደሆነ ተናግረው በትግራይ የተፈጸመውን አስገድዶ መድፈር 76 ፐርሰንቱን ከፈጸመ ኃይል ጋር ግንኙነት መፍጠር አሳፋሪ ነው ሲሉ ተናግረው እንደነበር ይታወሳል። ኢትዮጵያና ኤርትራ በወደብ ጉዳይ ኩርፊያ ውስጥ በሚገኙበት በዚህ ወቅት በትግራይ ፖለቲካ አስመራ ጣልቃ መግባቷ ወደ ግጭት እንዳያስገባቸው ተሰግቷል። የአሜሪካ አምባሳደር ከህብ ሀሳቦች ጋር በነበራቸው ቆይታ ከኤርትራ ጋር የሚደረጉ ግንኙነቶች ገደብ እንዲኖራቸው መጠየቃቸው ይታወሳል። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መርሃ አልባ ግንኙነቶች እንዲቆሙ ጠይቆ እንደነበር ይታወቃል። ህወሓት በአሁኑ ሰዓት በምርጫ ቦርድ የተሰረዘ ፓርቲ ቢሆንም ቀጣይ ምን ይፈጠራል የሚለውን በትክክል መተንበይ የሚችል ያለ አይመስልም። በሌላ መረጃ ጌታቸውና ሬዲዋን ይፋ ያደረጓቸው ሚስጥሮች የቀድሞ የትግራይ ክልል ፕሬዚዳንት የነበሩት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በርካቶችን ካነጋገረው ቃለ ምልልሳቸው በኋላ ትላንት ምሽቱን በተሰራጨ አዲስ ቃለ ምልልስ ተመልሰዋል። ቃለ ምልሱ ከፕሪቶሪያ ስምምነት ተደራዳሪዎች አንዱ ከሆኑት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ጋር በጋራ በመሆን የተደረገ ነው። በቃለ ምልልሱ መግቢያ ላይ አቶ ጌታቸው ረዳ የሰሜኑን ጦርነት ማስቀረት ይቻል ነበር የሚል ጥያቄ የቀረበላቸው ሲሆን ማስቀረት አይቻልም የሚል ምላሽ ሰጥተዋል። ጥፋቱን ግን መቀነስ ይቻል ነበር ሲሉ አክለዋል። ከፕሪቶሪያ በፊት በሚስጢር ሲደረጉ የነበሩ መድረኮች እንደነበሩ የጠቀሱት አቶ ጌታቸው ረዳ ጦርነቱ የሄደበት ርቀት ሳይደርስ ጉዳቱን መቀነስ ይቻል ነበር ብለዋል። ጦርነቱን ማስቀረት ያልተቻለው ምርጫው ተራዝመዋል በሚል ቅራኔ ውስጥ የገባው ኃይል ምርጫ ካልተደረገ በሚለው አቋሙ በመጽናቱ መሆኑን ያነሱት አቶ ጌታቸው አሁንም ቢሆን ጦርነቱን ማስቀረት እንችል ነበር የሚል እምነት የለኝም ሲሉ አጽንኦት ሰጥተዋል። አምባሳደር ሬድዋን ሁሴን ጦርነቱን ማስቀረት ይቻል ነበር የሚል ሀሳብ ያነሱ ሲሆን በተለይም ሁለተኛውንና ሶስተኛውን ግጭት ማስቀረት ይቻል ነበር ሲሉ ተደምጠዋል። አምባሳደሩ ከነጌታቸው በኩል ይህን ለማሳካት ሲታገሉ የነበሩ እንደሚኖሩ በማንሳት በስሜት መካረር ከፍተኛ ጉዳት መድረሱን አብራርተዋል። የፕሪቶሪያውን ድርድር በተመለከተ ከፍተኛ ውዝግቦች ተነስተው እንደነበረ ያነሱት አቶ ጌታቸው ረዳ ከጀኔራል ጻድቃን ገብረትንሳኤ ጋር በነበረው የውይይቱ ሂደት ባለመሳተፋቸው ቅር የተሰኙ የዋት አመራሮች ስለመኖራቸው አንስተዋል። በድርድር ለመፍታት በሚደረገው ሂደት አንዳንድ አመራሮች የሰላም ድርድሩ እንዳይሳካ ሲጥሩ እንደነበር የፕሪቶሪያ የሰላም ንግግር ዋና ተደራዳሪ የነበሩት አቶ ጌታቸው ረዳ ተናግረዋል። ከፕሪቶሪያ የሰላም ስምነት በፊት በሲሸልስ እና በጅቡቲ የሰላም ስምነት ለመፈፀም ተቃርበን ነበር ነገር ግን በእኛ መካከል የነበሩ አንዳንድ አመራሮች በድርድር ሂደቱ ሌላ አካል እንዲገባ በመፈለጋቸው ስምምነቶቹ ፈርሰዋል ብለዋል። በሰላምና በድርድር የሚያምን ቡድን በውስጣችን ነበር ያሉት አቶ ጌታቸው አንዳንድ አካላት ግን በድርድሩ ሶስተኛ ወገን እንዲገባ ይፈልጉ ነበር ሲሉ አብራርተዋል። እነዚህ አካላት አንዱን አካል ጥፋተኛ፣ ሌላውን ደግሞ ሐቀኛ እያሉ ይበልጡን እንዳንስማማ የሚያደርጉን ነበሩ ሲሉ ገልጸዋል። እንዲያም ሆኖ ማንም ጣልቃ ሳይገባ ራሳችን አስቀድመን መወያየታችን ፕሪቶሪያ ላይ ልዩነታችንን ለመፍታትና ወደ ስምምነት ለመምጣት አግዞናል ሲሉ አቶ ጌታቸው ረዳ ተናግረዋል። በፋና ቴሌቪዥን ትላንት ረቡዕ ምሽት በተሰራጨው ቃለ ምልልስ ጌታቸው ያነሱት ሌላኛው ጉዳይ የተፈናቃዮች ጉዳይ ሲሆን በመቶ ሺዎች የሚቆጠሩ ተፈናቃዮችን ለመመለስ ያልተቻለበት አንዱ ጉዳይ በውስጥ ባሉ ኃይሎች ነው ሲሉ ወቅሰዋል። አቶ ጌታቸው ረዳ አስተዳደር ላይ ሳለው የሚጸጽተኝ ነገር ሲሉ ባነሱት ሀሳብ ላይ ለምኜም ጸልዬም ከፌደራል መንግስት ጋር ሆነን የጀመርናቸውን ተፈናቃዮችን የመመለስ ስራ እዛ ጋር በተፈጠረው ደባላ አስተዳደር ሳንሰራው ጊዜ ባክነዋል ሲሉ ተደምጠዋል። በሌላ በኩል ስምምነቱን ከልብ ያልተቀበለ ኃይል እንደነበር ያነሱት አምባሳደር ሬድዋን ሁሴን ስልጣን ለጌታቸው እንኳ ባይሆኑ ሌላ አመራር ተደርጎ ቢሆን ስምምነቱን ስላልተቀበለው ማደናቀፉ አይቀርም ሲሉ ተናግረዋል። ራያና ፀለምት ላይ ተፈናቃዮችን ጉዳይ ከክረምቱ በፊት መፍትሄ በመስጠት ወልቃይት ላይ ቀጥለን እንግባበት የሚል መፍትሄ አንስተን ነበር ያሉት አምባሳደር ሬድዋን ሁሴን ሚሊሻ ይግባ የሚል ጉዳይ ከህወሓት አመራሮች በኩል መነሳቱን አብራርተዋል። ሚሊሻ አርሶ አደር ነው፣ የታጠቀው የራሱ መሳሪያ ነው። ስለዚህ ይግባ የሚል ስምምነት ላይ ተደርሶ ነበር ሲሉ አውስተዋል። እዚህ ስምምነት ላይ ከተደረሰ በኋላ ሰራዊት ይግባ የሚል ሌላ ሀሳብ መነሳቱን ጠቅሰው አይቻልም የሚል ምላሽ እንደተሰጠ አመልክተዋል። በዚህም ከስድስት ወራት በላይ መባከኑን አምባሳደሩ ገልጸዋል። ይህ ባይሆን የራያም የጠለምት እንዲሁም የወልቃይት ተፈናቃዮችን እስካሁን መልሰን ጨርሰን ነበር ሲሉ አመልክተዋል። የህወሓት አመራሮች መከላከያ ሪፈረንደም ሊያካሄድ ነው የሚል ሐሰተኛ ትርክት ፈጥረው ሌላ ውዝግብ መፈጠሩን ያነሱት አምባሳደር ሄዷን በእያንዳንዱ ሂደት እንቅፋት እየፈጠሩ ባለመሳካቱ ሲከሱ ቆይተዋል ሲሉ አመልክተዋል። መሬታችን ተያዘ ብሎ የሚከሰው ኃይል በህገ ወጥ የሰው ዝውውርም በወርቅ ዘረፋ ተሰማርተው የተፈናቃዮችን ጉዳይ መደበቂያ አጀንዳ አድርጓል ሲሉ አምባሳደሩ ገልጸዋል። አምባሳደሩ በዚህ መልእክታቸው ከዚህ ቀደም በነበረው የጌታቸው ቃለ ምልልስ የቀረቡ እንጀላዎችን አስተጋብተዋል። አቶ ጌታቸው ረዳ በሰሜኑ ጦርነት ወቅት የህወሓት ወታደራዊ አዛዦች ከጦር ግንባር የሚያፈገፍጉ ተዋጊዎች እንዲረሸኑ ያዙ ነበር በማለት አስቀድሞ ባደረጉት ቃለ መጠይቅ ላይ መኮነናቸው ይታወቃል። ጌታቸው በህወሃት ውስጥ የመሸጉ ግለሰቦች እና የጸጥታ ኃይል አዛዦች ከግል ጥቅማቸው ውጭ ለህዝብ ከቶውንም አይቆረቆሩም ያሉ ሲሆን ከፋኖ ታጣቂዎችና ከኤርትራ ጋር የመስራት ፍላጎት ያላቸው ግለሰቦች መኖራቸውን መግለጻቸው አይዘነጋም። ትናንት ምሽቱን በተሰራጨው ቃለመጠይቅ ሁለቱም የፌዴራል መንግስት ከፍተኛ አመራሮች ሌላ ያነሱት የህወሃት ህጋዊ ሰውነት ጉዳይ ከሰላም ስምነቱ አንጻር ሲሆን በዋነኝነት ከሽብርተኝነት ተሰርዞ ወደ ህጋዊ ማዕቀፍ ህጋዊ አሰራሮችን ተከትሎ መከናወኑን በማስታወስ ህወሃት ከስምምነት ላይ ደርሶ አምኖበትና ፈርመው ከሄደ በኋላ የስምምነቱን ሂደቶች ጥሷል ሲሉ ወቅሰዋል። አቶ ጌታቸው ለተወሰኑ ሰዎች ሲባል ህዝብ ሊገባበት የሚገባ ችግር ሊኖር አይገባም ሲሉ አሳስበዋል። ችግር እየፈጠረ ያለው የተወሰነ ኃይል ነው፣ ስርዓት ሊይዝ ይገባል ሲሉ አሳስበዋል። አሁን ላይ ትግራይና ኢትዮጵያ የሚሉ መግለጫዎች በተደጋጋሚ እየተደመጡ ነው። በጊዜያዊ አስተዳደሩ ቢሮ ውስጥ እንኳን የኢትዮጵያ ባንዲራ የለም የሚል ጥያቄ ለአቶ ጌታቸው ቀርበዋል። ጌታቸው ይህን ሲመልሱም ስሜት አይነት የሚፈጥራቸው ነገሮች አሉ ብለዋል። ትግራይ ውስጥ የተፈጸሙ በደሎች አሉ፣ ይሄ ያስከተለው ስሜት ነው ያሉት አቶ ጌታቸው ሰው ሲከፋ የሚሄደው ወደ አዲስ አበባ ሀዋሳ እንጂ ወደ ኤርትራ አይደለም። የተፈጠረውን ስሜት ደግሞ ማስተካከል የሚቻለው በሰላም ስምምነቱ ሂደት ነው ብለዋል። ክቡራን ተመልካቾች ስለሳቱ ያዝናቸው መረጃዎች በዚሁ አበቁ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት ቸር ያሰማን። ሰላም ለሀገራችን፣ ሰላም ለዓለማችን። ኢትዮጵያችን ለዘላለም ትኑር።